እነዚህ እግሮች ከበርካታ ግብ ጠባቂዎች ጀርባ ከ900 በላይ ጎሎችን አሳርፈዋል። እነዚህ እግሮች ደግሞ ዋይት ሃውስ ገብተዋል። ክርስቲያኖ ሮናልዶ ይሉት ስም የአንድ ሰው መጠሪያ ብቻ መሆን አልቻለም ከአንድ ስኬታማ ሰው የህይወት ጉዞ ጋር ተነስቶ የሚያልፍ ተራ ስምም ሆኖ አልቆመም። እንዲያም ስላልሆነ እንደ እግር ኳሰኛ ከበረኞች ጀርባ ባሳረፋቸው ጎሎቹ ብቻ የሚታወስ ባለመሆኑም ከፖለቲካ ጀርባ ተገኝቶ በነ ጆርጅ ዋሽንግተን፣ በነ አብርሃም ሊንከን ቤት ተገኝቷል። ይህ የሳምንቱ ዜና ነበር። ባለጠጋው እግር ኳሰኛ ባለጠጋዎቹ ሀገራት ያላቸው ግንኙነት ይዳብርና ይሰምር ዘንድ የበኩሉን ሊያደርግ ዋይት ሃውስ ተገኘ የሚለው ዜና አሁንም ከሞገ ዱ ላይ አልወረደም። ስፖርት ለጦርነት ሳይሆን ለሰላም ይውል ዘንድ ስሙንና ዝናውን ተጠቅሞ ሲሰራ የከረመው ክርስቲያኖ ሮናልዶ ከወራት በፊት የአገሩን የፖርቱጋልን ፕሬዚዳንት ወደ ዶናልድ ትራምፕ ምልጃ ልኮ ነበር። በቅርቡ ከፒርስ ሞርጋን ጋር በነበረው ቆይታ የሰላም እጦትን በማስተካከል ረገድ ግንባር ቀደም ተጽዕኖ ካላቸው ታዋቂ ሰዎች ውስጥ ዋናው ዶናልድ ትራምፕ እንደሆኑ ሲናገር ከተደመጠ በኋላ ዋይት ሃውስ ደጃፍ ላይ ሳይሆን ውስጥ ድረስ ዘልቋል። በማሊያው ፕሌይንግ ፎር ፒስ ስለ ሰላም ስሩ ብሎ የጻፈውን በአንደበቱ ሊናገር የሚችልበት አጋጣሚ ማግኝቷል። እናም እዚህ ጋር ሮናልዶን ሞት ከተደገሰላቸው ኢትዮጵያውያን ጋር አንዲት ቀጭን ክር ስታገናኘው እናገኛለን። ጎልን ሊያስቆጥሩ ሜዳ ላይ የሚታወቁት እግሮቹ ዋይት ሃውስ ገብተዋልና ሞት የተደገሰላቸው ኢትዮጵያውያን የመትረፍ ዕድል እንዲኖራቸው ሳያውቀው አንዳች መስመር ያሰመረ ይመስላል። ያቺ መስመርም በዶናልድ ትራምፕ በኩል ተንጸባርቃለች። ምናልባትም ፕሌይንግ ፎር ፒስ የምትለውና ከሲአር ሰበን ማሊያ ላይ ተጽፋ ዋይት ሀውስ የደረሰችው መልእክት፣ በአካልም የተደረገው መነጋገር በረከቱ ለኢትዮጵያውያን እናቶችም ሊሆን ይችላል። ይህ ይሆን ዘንድም አንድ ወሳኝ ሰው አሉ፣ ከሌላ ወሳኝ ሰው ጋር የከፋ ፉክክር ያለባቸው ትልቅ ሰው። ሰውየው መሐመድ ቢን ሳልማን ናቸው። ተገዳዳሪያቸው መሐመድ ቢን ዛይድ እሳቸውን ኤምቢኤስ ይሏቸዋል። ከክርስቲያኖ ሮናልዶ ጋር ዋይታውስ ያቀኑት የሳውዲ አረቢያ አልጋ ወራሽ ከፕሬዚዳንት ትራምፕ ጋር የነበራቸው ቆይታ የመሐመድ ቢን ዛይድን እጆች የሚሰበስብ ሊሆን እንደሚችል ግምት አለ። እነ ሄሚቲን እነ አብይ አህመድን የሚያሰማሩት የቢን ዛይድ እጆች ከተቀነበቡ የሱዳንና የኢትዮጵያ ወጣቶች ለአንድ አረባዊ ፕሬዚዳንት ብለው መሞታቸው ሊያበቃ ይችል ይሆናል የሚለው የተስፋ ጭላንጭል በዶናልድ ትራምፕ የግል ማህበራዊ ሚዲያም በአደባባይም ንግግር ተደግሟል። እንዴት የሚለውን እንመለከተዋለን። ሰሞኑን ትኩረት የሳበው ጉዳይ የሁለቱ መሪዎች መገናኘት ነው። አንድ በጭካኔና በመብት ጥሰት የተዋጣለት አረባዊ መሪና አንድ በዲሞክራሲያዊ ሂደት የተመረጠ ምዕራባዊ ፕሬዝዳንት መገናኘታቸው ገንዘብ ካለ ያከባብራል የሚያስብል ነው። እኒያ ጋዜጠኛ ጀማል ካሾጌን በግል ጠባቂዎቻቸው አስገድለዋል በሚል በሲአይኤ የተረጋገጠባቸው እኒያ የሴት ልጅ ከወንድ በታች አድርጎ የሚገዛ ስርዓት የሚመሩት አልጋወራሽ እኒያ ምርጫ ሳይሆን የሰው ዘር ሰውን ለመንግስት መሪነት በሚያበቃበት ምድር ፈላጭ ቆራጭ የሆኑት ፖለቲካዊ አባወራ በአሜሪካው ፕሬዚዳንት የተደረገላቸው አቀባበል ጉልበታቸውን ተደማጭነታቸውንና ተጽዕኗቸውን የሚያመላክት ተብሏል። ከዚህ ተደማጭነታቸው ውስጥ ሰላምን ለሚናፍቁ ኢትዮጵያውያን የሚተርፍ ነገር ካለ እንቃርማለን። የብልጽግናን መንግስት ጦረኛነት የሚገታ የህዝቦችን ሰላም የሚያመጣ አንዳች መላ በእግረ መንገድ በተዘዋዋሪ ከተገኘ እንፈልገዋለን። መሐመድ ቢን ሳልማን እና ዶናልድ ትራምፕ አንድም ሁለትም ናቸው። ሁለትም የሚያደርጋቸውን አንድም የሚያስብላቸውን ነገር ለመፈላለግ ከተጠናቀቀው ሳምንት አንኳር ጉዳይ ጋር እንቆያለን። አብራችሁን ቆዩም። ሄነሪ በሽኔል የአሜሪካ እግር ኳስ ጉዳዮችን ለዘ አትሌቲክ የሚዘግብ ጋዜጠኛ ነው። በዋይት ሃውስ ፕሬዚዳንት ትራምፕ ለሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማንና ልኡካናቸው ባሰናዱት የእራት ግብዣ ላይ እንዲገኙ ከተፈቀደላቸው ጋዜጠኞች አንዱ ነበር። ሁነቱን ምስላዊ በሆነ መንገድ ገልጾ ሲጽፈው እንዲህ አለ። ኢስትሩም እየተባለ በሚጠራው የዋይት ሃውስ ክፍል ላይ ሰላምታ፣ መሳሳም፣ መጨባበጥ፣ እንዴት ሰነበትክ፣ እንዴት ባጅህ መባባል በርክቷል። ዶናልድ ትራምፕ ገና ወደ ማዕድ አዳራሹ አልገቡም። ካሜራ ቀራጮች ሁሉ ወደ አንድ ሰው አተኩረው ምስል እየቀዱ ነበር። ያ ሰው የፕላኔታችን ቁጥር አንድ ዲታ ኤለን መስክ ነው። ግን ወዲያውኑ ከመስክ ላይ የሰዎችን ትኩረት የሚነጥቅ ነገር ወደ ክፍሉ ገባ። የፊፋው ፕሬዚዳንት ጂያን ኢንፋንቲኖ ናቸው። እሳቸውን ወደ መቅረጫቸው ያስገቡት የካሜራ ባለሙያዎች እንደገና ወደ ኤለን መስክ ተመለሱና እሱ ወደ ተቀመጠበት አካባቢ አተኮሩ። ምክንያቱም በእሱ አቅጣጫ ያለው ሦስት ጠረጴዛ ሌሎች ቢሊየነሮችን፣ ልዑላንና ንግሥቶችን ደርድሯል። የትላልቅ ኩባንያ ሥራ አስኪያጆችም አሉ። እዚሁ ጋር ክርስቲያኖም አለ። በትክክል ክርስቲያኖ ሮናልዶ አለቃዬ ከሚላቸው የሳውዲው ልዑል አልጋውራሽ መሐመድ ቢን ሳልማን ከተቀመጡበት ጥቂት ጋት ርቀቶች ላይ ቆጭ ብሏል። እዚህ ጋር መነሳት ያለበት ጉዳይ ለምን የሚለው ጥያቄ ነው። ለምን ይህ የፖርቱጋል ኮከብ እዚህ ውስጥ ተገኘ? በግልጀቱ የአትላንቲክን ሰማይ ያቋርጦ በዚህ የሁለት አገሮች የሁለትዮሽ ውይይት ላይ ስለምን ተገኘ? ያ ጎላ አዳኝ ባለ ተሰጥኦ ሰው፣ በእግር ኳስ ምድር ስሙ የናኘ ሰው ለምን ወደዚህ የሳውዲና የአሜሪካ ጉዳይ ገባ? በእርግጠኛነት አገሩ ፖርቱጋል አልወከለችውም። ጎል ያመረተላቸው ለትላልቅ ማዕረግ የሚያበቃቸው እነ ሪያል ማድሪድ መሆኑ፣ ማንቸስተር ዩናይትድ እዚህ የሉም። ታዲያ ለምን ተከሰተ? እዚህ ጋር ያለው ምክንያታዊ ምላሽ ምክንያቱም ይህ የ2025 ዘመን ነው የሚል ነው። ዘመኑ የጋራ ጉዳይ ያላቸው በተለያየ ዘርፍም ውስጥ ያሉ ሰዎች ሁሉ በጋራ አጀንዳቸው ላይ ለመገናኘት ግድ እንድሉ የሚያደርግ ነው። የተሰማሩበት ዘርፍ ስፖርቲውንም፣ ፖለቲካ፣ ቢዝነስ የሚሆን ሌላ አብሮ መስራት የሚያስፈልጋቸው ሰዎች አሉ። እናም ትራምፕና ሮናልዶም የጋራ ጉዳይ ያላቸው ሰዎች ሆነው ለመገናኘት በቅተዋል እያለ ይቀጥላል። የጋራ ጉዳይ የሰላም አጀንዳ እንደሆነም ይጠቅሳል። በእርግጥም ክርስቲያኖ ሮናልዶ ወደ አሜሪካ የተጓዘው የሳዑዲ አረቢያ ልዑካን ቡድን አባል ሆኖ ነው። አባልነቱ የሚመነጨው የሳውዲ ነዳጅ አምራች ኩባንያ ከሚያስተዳድረው አልናስር ከተሰኘው እግር ኳስ ክለብ ሊሆን ይችላል። ሮናልዶ በዚህ እግር ኳስ ክለብ ውስጥ በሰዓት 46300 ዩሮ እየተከፈለው የሚኖርም የሚጫወትም ስፖርተኛ ነው። ውድ የኢትዮፎረም ቤተሰብ ጆሮትን አይጠራጠሩ። ሮናልዶ በትክክል በአንድ ሰዓት ውስጥ 46300 በደቂቃ 772 ዩሮ ደመወዝ አለው። በየሰከንዱ 13 ዩሮ በቀን 11 ሚሊዮን ዩሮ ይከፈለዋል። አጠቃላይ የዓመት ደሞዙ 400 ሚሊዮን ዶላርን የተሻገረ ነው። ይህ ቢሊየነር ከወንክ ቆየሁ የሚል እግር ኳሰኛ በዋይት ሃውስ የሳኡዲ ልዑካን ቡድን አባል ሆኖ የመካተቱ ምክንያት ይህ ሁሉ ደሞዝ እንዲከፈለው ሲወዋል የሪያዱ መንግስት አምባሳደርም ሆኖ እንዲሰራ ታልሞ ነው። እናም አሜሪካ የገባው በሳኡዲ ልዑካን ቡድን አባልነት ቢሆንም አስቀድሞ ዝነኛውን የሰባት ቁጥር ማሊያ ወደ ዋይት ሃውስ ልኮታል። ለዚያውም አንዳች ለውጥ አምጪ ታዋቂ ሰው የሚላቸውን ዶናልድ ትራምፕን ስለ ሰላም ስሩ የሚል መልክት ጽፎበት ፈርሞ ክርስቲያኖ ለሰላም ስሩ የሚለውን መልእክቱንና ማሊያውን ከላከ ከወራት በኋላ ወደ አሜሪካ የተጓዘበት ልዑካን ቡድን አንዱም አጀንዳው ይኸው የሰላም ጉዳይ ነው። ሳኡዲና አሜሪካ ሊሰሩበት የሚፈልጉትና በተግባርም የሚሰሩበት የሰላም አጀንዳ የአረብ እስራኤል ጉዳይ፣ የየመንና የሱዳን ጦርነት ወዘተ ይባላል። ፖርቱጋላዊው የስፖርት ሰው ታዋቂነቱን ለሰላም ስለመጠቀም ባይሰራ ኖሮ ጠመንጃ አንግቶ አምስት ተኩሼ አንድ መግደሌ አይቀርም እያለ የሚያወራ ዝነኛ ቢሆን ኖሮ ፍርድ ቤት እንጂ ዋይትሃውስ መዳረሻው ሊሆን አይችልም ነበር። በእርግጥም ስለ ሰላም መናገርና መስራት በሰው ፊት የሚያስከብር ጉዳይ ነው፤ ጦር ሜዳ መገኘት አሸማቃቂ። ክርስቲያኑም በዚሁ ቀመር ከሳውዲ ልዑክ ጋር በዋሽንግተን ያደረገው ጉዞ ቁም ነገር ሆኖ የመክረሙ ምክንያት የው ነው። የሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን እንደ ጎረቤታቸው መሐመድ ቢን ዛይድ ጦርነትን የሚያነፈንፍ አፍንጫ ሳይሆን ቢዝነስን የሚያሳድድን እጅ የታደሉ ናቸው። እንዲያም ሆኖ አንድ በጥባጭ ካለ ማንጥሩ ይጠጣል እንዲል ያበሻ ብሂል የተባበሩት አረብ ኤምሬቶችን የሚመሩት ሞክሻቸው ከምስራቅ አፍሪካ እስከ መካከለኛው ምስራቅ ባሰማሯቸው ተላላኪዎች የሰው ነፍስ የሚበላ አገርን የሚያፈራርስ ጦርነት እያደረጉ ናቸው። በኢትዮጵያ አብይ አህመድን ይዘዋል። በሱዳን ሄሚቲ ወኪላቸው ነው። በሊቢያ ካሊፋ ሀፍታር አለ። በየመን ተገንጣዩን ደቡባዊ ክፍል እየመሩ ነው። ይህ ሁሉ ጥቅማቸውንና ሰላማቸውን የሚጎዳባቸው የሳውዲው መሐመድ ቢን ሳልማን ከኤምሬቱ መሐመድ ቢን ዛይድ ጋር ከተጣሉ ቆይተዋል። የሁለቱ መሐመዶች ጸብም ፍቅርም የሚጎዳው ሳር እየበዛ ኖሯል። በፍቅራቸው ዘመን የመን ገብተው አገር አፍርሰዋል። በጸባቸው ዘመን በዲፕሎማሲያዊ ሽኩቻና ጤና ባጣ ሰላምን በሚነሳ ቀጣናዊ ፉክክር ውስጥ ገብተው ለሕዝብ ልቂት ምክንያት ሆነዋል። እዚህ ጋር የምትነሳው ሱዳን ነች። የዋይት ሃውሱ መድረክም አንዷ ጉዳይ ሱዳንና ጦርነቷ መሆናቸው ታውቋል። ይህኛው ጉዳይ ለኢትዮጵያም የሚጠቅም አንዳች ሰበዝ ይመዘዝበታል። ያንን ከመመልከታችን በፊት ግን ጥቂት ስለ መሐመድ ቢን ሳልማን እና ዶናልድ ጄ ትራምፕ

ጋዜጠኛዋ ስለ ጋዜጠኛው ጠየቀች። በመሐመድ ቢን ሳልማን ጠባቂዎች ተቆራርጦ ስለተገደለው የሙያ አጋሯ ጀማል ካሾጌ ጠየቀች። የአሜሪካ የደህንነት ተቋማት በጋዜጠኛው ግድያ ላይ የእርሶ እጅ እንዳለበት አረጋግጠዋል ካለች በኋላ አስተያየታቸውን ጠየቀች። ካልጋወራሹ ይልቅ ፕሬዚዳንቱ ተቆጡ። ከየት ነው የመጣሽው አሉና ጥያቄዋን አቋረጧት። ከኤቢሲ ኒውስ ነው ክቡርነቱ ስትል መለሰች። ውሸታም ናችሁ፣ ኤቢሲ የዓለም ውሸታም ነው እያሉ አካለቧት። ቀጠሉናም የምትዩ ሰው አወዛጋቢ፣ ደግሞም ብዙዎች የሚጠሉት ሰው ነበር። አንድ ጊዜ ነገሩ ሆኗል። የተከበረው አልጋውራሽ ለዚህ ጉዳይ የሚያውቅልሽ ነገር የለም። እንዲህ አይነት ጥያቄ እየጠየቅሽ እንግዳይን፣ አታሸማቂ ዶናልድ ትራምፕ ብስጭታቸው አወራጫቸው። ይህኛው ንግግር በብዙ አስቆጥቷል። አልጋ ወራሹ እንዳይደገም እናደርጋለን፣ መሞቱ ያሳዝናል፣ ወዘተ እያሉ ሲያለባብሱት መሐመድ ብቻ ሳይሆኑ ዶናልድ ትራምፕም በብዙ የተወቀሱበትን የጀማል ካሾጌን ግድያ ደግሞም የራሳቸው ሀገር የደህንነት ተቋማት ያረጋገጡትን ነገር ብዙ ጠላት ያለው ሰው ነው በማለት ሌላም ሰው ገድሎት ይሆናል እንዲባል ሲሞክሩ የታዩት የአሜሪካው ፕሬዝዳንት የሳውዲውን እንግዳቸውን ሊከላከሉላቸው ሞክረዋል። ጋዜጠኛው በተገደለበት ወቅት ትራምፕ የአሜሪካ ፕሬዝዳንት ነበሩ። በወቅቱ ጉዳዩን በማስመልከት ከሳውዲ መንግስት ጋር የተባባሉት ነገር አልነበረም። የጀማልን መገደል በማውገዝ የሚታወቁ ተቋማትም ትራምፕ አንዳች ነገር እንዲያደርጉ ሲጠብቁ ቆይተው ነበር። የተጠበቀውም የተጠየቀውም ሳይሆን ከቀረ በኋላ በድጋሚ መሐመድ ቢን ሳልማን ወደ አሜሪካ ተጓዙ። ያኔ ከጀማል መገደል ስምንት ወራትን አስቀድመው ከትራምፕ ጋር በዋይት ሀውስ የመከሩት መሐመድ ቢን ሳልማን ከሰባት ዓመታት በኋላም ሄደው ሲገናኙ የጋለ ብረት የጠበቃቸው ይመስላል። ጋዜጠኞች አጣደፏቸው። የኤቢሲ ኒውሷ ሪፖርተር ያነሳችው ሌላኛው ጥያቄ ግን ትራምፕና መሐመድ ያላቸውን የግል ግንኙነት ለሚመረምሩ ሁሉ በር ከፍቷል። እርሶ ፕሬዚዳንት ሆነው ሳለ የእርሶ ቤተሰቦች በሳውዲ አረቢያ ውስጥ ኢንቨስትመንት ላይ መሰማራታቸው ተገቢ ነው ብለው ያስባሉ? የጥቅም ግጭት ሳይ መስሎትምን? ትራምፕ በዚህ ጥያቄ ሲበሳጩ ብቻ ሳይሆን ሲክዱም ታዩ። የእኔ ሙሉ ትኩረት ሥራዬ ነው። ቤተሰቦቼ በሳውዲ የሆነ ትንንሽ ቢዝነስ ሊኖራቸው ይችላል። በሳውዲ ብቻ ሳይሆን በሌላው ዓለም ላይ ይህንኑ የሚያደርጉም ሊሆኑ ይችላሉ። ከእኔ ጋር በፍጹም የሚገናኝበት ነገር የለውም

የዶናልድ ትራምፕ የመጀመሪያ ዙር የመሪነት ዘመን እንዳበቃ ቤተሰቦቻቸው ቢያንስ ዘጠኝ ቢዝነስ ስምምነቶችን በሳውዲ ፈጽመዋል ይላል። በጅዳ የባህር ዳርቻ ትራምፕ ታወርና ትራምፕ ፕላዛ ሊገነባ እየተሰራ ነው። የዶናልድ ትራምፕ አማችና የቀድሞ አማካሪያቸው ጃሬድ ኩሽነር ከሳውዲው መንግስት ጋር ሁለት ቢሊዮን ዶላር የተሻገረ የኢንቨስትመንት ውል አስሯል። ጃሬድ በአምስት ዓመታት ውስጥ 125 ሚሊዮን ዶላር ትርፍ የዛቀበትን ቢዝነስ በዚያ ከውኗል። የዶናልድ ትራምፕ የጎልፍ ኢንቨስትመንትም አለ። ይህንን ሁሉ በብዙ ሰነዶች ያስነበበው ፎርብስ መጽሔት ነው። እናም ፕሬዚዳንት ትራምፕ አልጋውራሹን ቢከላከሉላቸው እንዲህ ያለ ጥቅማቸውን እያሰቡ ነው ነገሩ። በእርግጥም መሐመድ ሰልማን በአልጋውራሽነት ዘመናቸው ከትራምፕ ያልተቆጠበ ድጋፍ አግኝተዋል። ሰሞኑን ወደ አሜሪካ ባደረጉት ጉዞም የጠየቁት ሁሉ የተሰጣቸው ልዑል ሲል ሲኤንኤን ጽፎባቸዋል። ትራምፕም ስልጣን እንደያዙ በሁለቱም የፕሬዚዳንትነት ዘመናቸው የመጀመሪያውን የውጭ ጉብኝትና ጉዞ ያደረጉት በሳውዲ አረቢያ ነው። የቀድሞ ፕሬዚዳንት ጆ ባይደን ከሳዑዲ ጋር ያለው የአሜሪካ ግንኙነት ሊፈተሽ ይገባዋል ከሩሲያ ጋር ያላት ወዳጅነት በሞስኮ ላይ የጣልነውን ማዕቀብ ተፈጻሚነቱን እየጎዳው ነው በማለት ለአልጋ ወራሹ መንግስት ጦር መሳሪያ እንዳይሸጥ የሚያደርግ መመሪያ ለመስጠት ሲንደረደሩ ከቤተ መንግስት ወጥተዋል። መሐመድ ሰልማን በበኩላቸው በእሳቸው ላይ ማዕቀብ ሊጥል ሲያሴር ወደነበረው ዋይት ሃውስ በድጋሚ ሄደው በድጋሚ ከትራምፕ ጋር ተገናኝተዋል። ለዚያውም ስለ ሰላም ጭምር ለመምከር እንደ ክርስቲያኖ ሮናልዶ ያሉ ግዙፍ ስሞችንና ሰዎችን አስከትለው። ከዚህ የሰላም አጀንዳ መካከል የሱዳን ጦርነት አንዱ ነው። መሐመድ ለሱዳን ጦርነት እልባት እሰጥ ዘንድ ጠይቆኛል በማለትም ቀጣይ ትኩረታቸው ያ በነ ኤምሬት ቀጣሪነት እየተካሄደ ያለውና አገር ያፈረሰው ጦርነት ጉዳያቸው እንደሚሆን የአሜሪካ ፕሬዚዳንት ተናግረዋል። አንተም ለዚህ ጉዳይ ታስፈልገናለህ ሲሏቸውም ተሰምተዋል መሐመድን

ስምንት ጦርነቶችን አስቁም ያለሁ የሚሉት ፕሬዚዳንት ትራምፕ የሱዳኑ ከተሳካላቸው ዘጠነኛ ይሆናል የሚለውን ቆጠራ ትተነው ያነሷቸው ወሳኝ ነጥቦች ላይ ማተኮር ይገባል። የሱዳንን ጦርነት ለማስቆም በሚደረገው ስራ ውስጥ አንተም ታስፈልጋለህ ብለዋቸዋል የሳውዲውን አልጋ ወራሽ የሱዳን ጦርነት በዋናነት በተባበሩት አረብ ኤምሬቶች የሚመራ ሳውዲ አረቢያም ለአልቡርሃን ድጋፍ የምታደርግበት መሆኑ ታውቆ ያደረው ጉዳይ ነው። የተባበሩት አረብ ኤምሬቶችን ከሱዳን ጦርነት እንድትወጣ ማድረግ የምትችለው ብቸኛ ሀገር ደግሞ አሜሪካ ነች የሚለው በብዙ ተንታኞች ሲነገር የቆየ ጉዳይ ነው። ይህንን የቤት ስራ ዶናልድ ትራምፕ ከወሰዱትና ከፈጸሙት በሱዳን የሚካሄደው የሁለቱ መሀመዶች ፊልሚያም ከቆመ ለኢትዮጵያም ይዞት የሚመጣው በረከት ብዙ መሆኑ አይቀርም። በተለይም ሌላኛው የኤሚሬትስ ተላላኪ የሆነው የአዲስ አበባው መንግስት ከጎረቤት ሀገራት ጋር ለሚያደርገው ውጊያም ሆነ በአገር ውስጥ ለሚፈጽመው እልቂት መተማመኛውና መሳሪያ አቅራቢው የአቡዳቢው መንግስት ነውና ይህ ኃይል በሱዳን ድል ካልቀናው በኢትዮጵያ የሚኖረውን የጦርነት ኢንቨስትመንት ሊቀንስ፣ ሊያቆም ወይም እንደገና ሊያጤነው ይችል ይሆናል። ከዚህ በተጨማሪም የተባበሩት አረብ ኤምሬቶች በሱዳን ያሰማራችሁን ሄሚቲን መደገፏን እንድታቆም ሲነገራት፣ በአጠቃላይ በአካባቢው የምትከተለው ጦረኛ ፖሊሲ እንዲቆም መጠየቋም አይቀርምና ብልጽግና በወደብ ሰበብ ሌላ ወረራ ከፍቶ ኢትዮጵያውያንን ለሞትና ስደት እንዳይዳረጉ ሊረዳ ይችላል የሚለው ተስፋ የነ መሐመድ ቢን ሳልማንና የነ ክርስቲያኖ ጉዞ ትሩፋት ሊሆን ይችላል። የባለ ጥቁር ከረባቱ እራት ትሩፋት፣ ምናልባትም የሳውዲ አልጋ ወራሽ፣ ምናልባትም ዶናልድ ትራምፕ በተዘዋዋሪ ሄሚቲንና አብይ አህመድን ትጥቅ ሊያስፈቱ ይችሉ ይሆናል። መሐመድ ቢን ሳልማን ለራሳቸው ሲሉ የሚያስቆሙት የመሐመድ ቢን ዛይድ እንቅስቃሴ ለኢትዮጵያንም ይዞት የሚመጣ አንዳች ነገር ቢኖር ጦርነትን ማስቀረት ሊሆን ይችላል የሚለው ጭላንጭል በዋይት ሐውሱ መድረክ ላይ በሩቁና በስሱ የምትታይ ተስፋ የመሆኗ ምክንያትም ይኸው ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።